አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያለሁ ክርስቲያን ወገኖች፣ እንዴናችሁ? ደህና ናችሁ ወይ? ባላችሁ በሰላም ትሆኑ ልየተመኘ ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ ዌልካም ብያለሁ። ለሙስሊም እህት ወንድሞቼ ሁላችሁ ደግሞ ኢድ መባረክ ብያለሁ። ሁላችሁም ደስ የሚል የደስታ ጊዜ የምናመጣበት ኢድ ያድርግልን፣ እንሻአላህ ሁላችን ሮአናድርግ ማለት ነው። የዛሬ ቀን ደግሞ ትንሽ ለሁላችን ትምህርት ትሆናለች ብዬ ደስ ያለችን የተመቾች ይዤላችሁ መጥቻለሁ ማለት ነው። በትዳር ውስጥ ፍቅርን የሚያጠፉ ነገሮች ይላል አርስቲ። መግባባት ማጣት፣ በቂ አለመነጋገር ስሜትና ሀሳቡ ችግሮችን በግልጽ አለመነጋገር፣ የትዳር መሰረት ይናገራል። አለመስማማት፣ የሌላውን ሀሳብ አለማዳመጥ ፈቃደኛ ፍቃደኛ አለመሆን ሁልጊዜ የራስን ሀሳብ ብቻ ማራመድ የቃላትን አጠቃቀም ስድብ መሳደብ መዋረድ በንቀት ማናገር ፍቅርን ያቀዘቅዛል ሁለተኛ ደግሞ መተሳሰብና መከባበር ማጣት ግድለሽነት ለትዳር አጋር ስሜት ፍላጎትና ለችግሮችን ደንታ ቢስ መሆን አለመተሳሰብ በትዳር አጋር ላይ ጨና ማፍጠር በኃላፊነት አለመተባበር እሷን እሱን አለማገዝ፣ አክብሮት ማጣት በሰዎች ፊት ማዋረድ ማንቋሸሽ፣ በትንሹም በትልቁ አለማክበር። ሶስተኛ ደግሞ ክህደትና መዋሸት፣ በትንሹም በትልቁ ነገሮች መዋሸት የትዳርን እምነት ያሳጣል። ከሌላው ሰው ጋር ግንኙነት መፍጠር፣ አካላዊ ይሁን ስሜታዊ ክህደት በትዳርን ውስጥ ያለው ፍቅርን ያጎላል። እውነትን አለመናገር፣ አንድ ነገር ተደብቆ ሲቆይ እውነቱ ሲገለጥ የትዳርን ፍቅር ያቀዘቅዛል። የዕለቱን በዕለቱ ኑሮ ጫና፣ የገንዘብና ችግሮች፣ የገንዘብ እጥረት፣ የገንዘብ አጠቃቀም በተመለከተ አለመግባባት፣ የቤት ውስጥ ስራ ጫና፣ የቤት ውስጥ ስራ በእኩል አለመካፈል፣ አንድ ላይ ብቻ አንዱ ላይ ብቻ መጫን የልጆችን ኃላፊነት ልጅነትን ልጆችን አለማሳደግ አለመግባባት መግባባት ጫና ይፈጥራል። አምስተኛው ደግሞ የፍቅርን መግለጽ ማጣት፣ ስሜት አለመገላለጽ፣ እወድሻለሁ፣ እወድሃለሁ አለማለት፣ ፍቅርን መሳ ፍቅርን መሳሳም ስጦታ አለመሰጠት አለመስጠት፣ አብረህ ጊዜ አለማሳለፍ፣ አብረን አለመጫወት አብረው አለመጫወት ወሬና ወሬ አለማውራት፣ የፍቅርን ጊዜ አለማሳለፍ፣ የፍቅርን ቃላት አለመጠቀም፣ አፍቃሪውና አነቃቂ ቃላቶች አለመናገር፣ ለራስን ትኩረት አለመስጠት፣ የአካልን ጤናን አለመጠበቅ፣ ራስን መንከባከብ ማቆም፣ ጤና ጤነኛ አለመሆን፣ ስሜትና ጤና አለመንከባከብ፣ ጭንቀትና ቁጣን መቆጣጠር አለመች ቁጣን መቆጣጠር አለመቻል። ስሜትን መደበቅ፣ የግል ጊዜ አለመውሰድ፣ ለራስ ጊዜ አለመስጠት፣ በግል ጉዳዮች ላይ አለመተከብ አለመትኮር ክፉም ለክፋል። ካገባኋት በኋላ ብዙዎች ሴቶች ከሷ የበለጡ ቆንጆዎች እንደሆኑ ተገነዘብኩ፣ ይለናል ሰውየው። ቀድሜ ለማጨት ሳስብ በሚስቴ በመደነቅ ጊዜ አላህ የሱ አይነት በዓለም ላይ የፈጠረ አይመስለኝም ነበር። ካጨኋት በኋላ ብዙዎች ሴቶች የሷ አምሳይ ሆኖ አገኘዋቸው። ካገባኋት በኋላ ብዙዎቹ ሴቶች ከሷ የበለጡ ቆንጆዎች እንደሆኑ ተገነዘብኩ። ተጋብተን ጥቂት አመታት ካለፈ በኋላ ግን ሁሉም ሴቶች ከሷ የበለጡ ቆንጆዎች እንደሆኑ ደመደምኩ፣ አለ ሾቹ በዚህ ጊዜ ይልቁ ከዚህ የከፋ የከፋውን አልነግርሃለሁ አሉት። ይንገሩኝ አለው ሰውየው የዓለሙን ሴቶች ባለም ላይ በተገባው በየጎዳናው የሚልከሰቀሱ ውሻዎችን ከዓለም ሴቶችን ሁሉ በላይ ቆንጆች ይሆኑባቸዋል አሉት ሰውየው በስስ ፈገግ አሉና ለምንድን አሉ ሲል ጠየቃቸው ሻሮቹ ደግሞ ምክንያቱም ችግሩ ከሚስትህ አይደለም ችግሩ የሰው ልጅ ሲግባባ ልቦናውን ለክስክስ አይንን ሲናገር አላህን ከመፍራት ከሃይ ሰርቆት ሰርቆት ነው። በዚህ ጊዜ አይንን የመቅበርን አፈርን እንጂ አይሞላውን ልክ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የአደምን ልጅ አፈር እንጂ አይኑን አይሞላም እንዳሉት ሰውየው ችግር አይኑን አይንህ ነው። አላህን ከልክለዋን ነገሩ አልመስ አልመስበርህ ነው። ይልቁን ሚስት ልክ እንደ ቀድሞ ከዓለሙ ሴቶች ሁሉ ቆንጆ ናች፣ የምታደርግበት ዘዴ እንድነግርህ ትፈልጋለህ? አሉት አዎ፣ አሉ ሰውየው። አይንህን ሰበር አረገው አሉት ሸሆቹ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያሉ ክርስቲያን ገነች። እንዴት ናችሁ? ደህና ናችሁ ወይ ባላችሁ በሰላም ድሮን እየተመኘው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህ ምን ትማራላችሁ? እህት ወንድሞቼ ሁላችሁም ማለት ነው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አንድ ነገር ብለዋል። አደም ሆይ አንተ ስትሄድ ጎንበስ ብለ ቀና ብለ ሳይሆን ጎንበስ ብለ ሚሄዳ አለበ ያሉት አነጋገር አለ። ያ ነገር እዚህ ላይ ይሄ ልጅ ሚስቱ ከሚስቱ በላይ ሌላ ሴት ምታምር እንዳለች እንዴት አወቀ? ዓይናችን ወደ ብዙ ስታይ ብዙ ነገር ታያለች፣ ከዛ ከዛኛው ታማርጣለች። የትኛውን የተሻለ ብለህ ማማርጥ እንዳለ። አሁን የሆነ ልብስ ልንገዛ ስንሄድ ያችን ልብስ ስንመርጥ ከዛች የተሻለች ስናገኝ ያችኛዋ ብለን እንመርጣለን አይደል? እንደዛ ማለት ነው። በእስልምና ላይ ደግሞ ሴት ወንድ ልጅ ያገባውም ይሁን ያላገባ ጎንበስ ብሎ መሄድ አለበት፣ ቀና ብሎ መሄድ የለበትም። ያ የተባለበት ምክንያት ደግሞ እንደዚህ አይነት እንዳይመጣ ማለት ነው። ይሄ ልጅ ሚስት አለው፣ ከሚስቱ በላይ ግን በጣም ብዙ ቆንጆ ሴቶች እንዳሉ አውቀዋል። ለምን? የሚያልፈውን የሚያገድመውን ሰዎች በደንብ ስለሚያይ ማለት ነው። ልላችሁ የሚፈልገው እዚህ ላይ በዲናችን እስልምና ላይ ብዙ ነገሮች፣ የሚያምሩ ደስ የሚሉ ነገሮች አሉ ለሴት ልጅ ኒቃብ የተባለው ሂጃብ ያ የተባለው ለምን እንደሆነ እናቃለ። በአሁኑ ሰዓት ግን በጣም ከባድና የሚያስጠላ ነገር ደርሰናል። ሂጃባችን፣ አለባበሳችንም ሁሉም ነገር በጣም ያስጠላል። ሂጃብ ስትለብስ አንድ ሴት ፀጉሯን ታውጣዋለች በጆሮዋ እንደዚህ ፍሪዝ አርጋ እንደ ወንድ ልጅ ፍሪዝ ማለት ነው። ስብሓንላህ ሁላችንም አላህ ከዚህ አይነት ነገር ይጠብቀን እላለሁ። እና እኔ እንጃ ከዚህ ብዙ ትማራላችሁ ብዬ አስባለሁ። እንግዲህ ባሎቻችሁ በደንብ አድርጋችሁ የያዙ በተለይ እዚህ ሳዑዲ እኔ ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? ይሄ ነገር በቃ ያ ብዙ መጥፎ ነገር ሊሰራችሁ ያ በውስጥ ውስጥ ሴት ልጅ በቃ ትለብሳለች አበባ ብዙ ማትወጣም። ወንድ ልጅ ደግሞ እኛ ጋር ማሻላ ናቸው ቀና ብሎ አይሁም ነው እስልምና ላይ ደስ የሚለኝ ነገር ይሄ ነገር ነው ነው ሁላችን አላህ የወፈቀን ደስ የሚል ነቢያችን መሐመድ ስላ ሰለም ደስ የሚል አነጋገር አድርገው በቁራናችን ላይ በደንብ ተገልጾልናልና፣ እህት ወንድሞቼ ሁላችን አላህን እንፍራ። በቃ አላህን ፈርተን አላህን ስንፈራ ሁሌ ወደ ኸይር ነው እንጂ ወደ መጥፎ ነገር አንሄድም ብዬ አስባለሁ። ሁላችን እህት ወንድሞቼ እወዳችኋለሁ። ሹክራን ብያለሁ። አሰላም አሌይኩም ወረህመትላሂ ወበረከቱ።